ጀመር መምሪያ ሬድ የምስራች አዎ፣ የምስራች። ሴቶች ተወለዱት ማንም አያህለውም። ጌታውን አጥምቋል እጁን ጭኖ መጥምቀ መለኮት ቅዱስ ዮሐንስ። ቅዱስ ዮሐንስ ክብር ይግባውና አምላካችንን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ያጠመቀ ነው። አዳ የምስራች! ስሙ ፍስሐ ወሃሴት ነው። ቅዱስ ዮሐንስ መጥምቀ መለኮት በዚህ ሊገባ ነው። ይህ የያሾ ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ነው። በያሾ ደብረ ምሕረት ቅዱስ ሚካኤል እስካሁን የነበረው የቅዱስ ሚካኤል ጽላት ነው። ዛሬ ግን የመጥምቀ መለኮት የቅዱስ ዮሐንስን ከአዲሱ ቤተ ክርስቲያን ጋር ተደራቢ ሆኖ ሊመጣ ነው። ቅዱስ ዮሐንስ ጌታውን ያጠመቀ መጥምቀ መለኮት፣ አዎ ቅዱስ ዮሐንስ። ተራራው ዝቅ ይበል፣ ጎድጓዳው ይሙላ እያለ የሰበከ ብዙዎችን ለንስሐ በዮርዳኖስ ያጠመቀ መንሹ በእጁ ነው። እንዲሁም ምሳር በዛፎች ስር ተቀምጧል፣ መልካም ፍሬ የማያፈራ ይቆረጣል እያለ ሲያስተምር የነበረው ሲገስጽ የነበረው አሕዛብን እየገሰጸ የነበረው መጥምቀ መለኮት ቅዱስ ዮሐንስ ከያሾ ደብረ ብረት ቅዱስ ዮሐንስ አብሮ ተጨማሪ ሆኖ መጥቷል። በዚህ ቤተ ክርስቲያን እንኳን ደስ ያላችሁ መጥምቀ መለኮት ድውያንን የሚፈውስ ሽባውን የሚተረትር፣ አይነ ስውሩን የሚያበራ መጥምቀ መለኮት ቅዱስ ዮሐንስ ነው። ቅዱስ ዮሐንስ በዚህ ደብር ሆኖ መጥቷል። ጸበሉም አለ፣ እምነትም አለ የዮሐንስ ጸበል የዮሐንስ እምነት ሁሉን ይፈውሳል ጎባጣን ያቀናል እንኳን ደስ ያላችሁ የምስራች ወንድሜ ዳቆን ገብረስላሴ እንኳን ደስ አለ እንኳን አብሮ እንዴት ነው ማለት እስካሁን ድረስ ያው እንግዲህ በዚህ በነገራችን ላይ የተወደዳቸው ዘር ቤተሰቦች በዚህ በቤተክርስቲያን ላይ ቋሚ አገልጋይ ሆኖ የሚያገለግለው ዳቆን ገብረስላሴ ጋር እገኛለሁኝና እንግዲህ የቤተ ክርስቲያን አሁን አዲስ ተሰርቷል። ምን ተሰማህ? ከምንም በላይ ደስታ እና እርግጥ እንደው በመሰረቱ ያው እንደው የረዳን በሙሉ ያው እርሜ ጸጋ ምስጢር ደን እያልን ነው ለመግለጽ ራሷ እንደበት ያጥራኝ። ስለዚህ ከምገልጸው በላይ ነው። ያው እንግዲህ ከኔ በላይ እግዚአብሔር ያውቀዋል። የውስጥ እንደስታ ከምንም በላይ ደስታንም የሚሰማ እሺ፣ አሁን ደግሞ እስካሁን ድረስ ያው የነበረው የመላኩ የሊቀ መላክ የቅዱስ ሚካኤል ጽላት ብቻ ነበረ። አሁን ደግሞ ተጨማሪ የመጥመቀ መለኮት ቅዱስ ዮሐንስ እንግዲህ መጥቷል እና ምን ተሰማህ? እንደው በዚህ ከምን በላይ ደስታ፣ እንዲሁም በቃ ከወርቅ በላይ ወርቅ፣ ከጉመት በላይ ጉመት ሊጨመርኩ ነው የሚመስለው ደስታው። ከደስታው ብዛት የተነሳ ከማማሩ ሙገድ እውነት መጥመቀ መለኮት ለመምጣት ፈቃዱ ሆኖ ነው የገዛ ቤቱን የሚያሳምረው ከመምጣቱ በፊት እንዲሁም በአይደለም ቀርቶ ክርስቲያኖች አሕዛቦች የሚያምኑበት ነው። ብዙ ያህንም ሁሉ የሚፈውሱበት ነው መጥምቀ መለኮት። ይህን አይሰማኝም። የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህ የምታዩት አዲሱ ቤተ ክርስቲያን ነው። አዲስ ነው ታቦቱም የመጣውና የሚገርመው ነገር ጌታውን ለማጥመቅ መጥመቀ መለኮት ቅዱስ ዮሐንስ ጎዳናውን እየጠረገ መጥቷል። እኔ የግሩን ጫማ ልፈታ የማልችል ነኝ እኔ በንስሐ በውሃ አጠምቃቸዋለሁ ከእኔ በኋላ የሚመጣው በሳት ያጠምቃቸዋል እያለ ሲናገር የነበረ መንገድ ጠራጊ ጽዋ ፍኖቶ መንገድ ጠራጊ ነው። መጥምቀ መለኮት ቅዱስ ዮሐንስ እና ቅዱስ ዮሐንስ ከመምጣቱ በፊት እንግዲህ ለረጅም ዓመት እንደምታውቁት የያሾ ደብረ ምረት ቅዱስ ሚካኤል ቤተክርስቲያን ሳይሰራ ይህ ቤተክርስቲያን ለረጅም ዓመት ኑሯል። ዛሬ ግን መጥምቀ መለኮት ቅዱስ ዮሐንስ ሲመጣ ይኸው ገና ከመምጣቱ ቤቱን እንደዛ አሸብርቆ አሳምሮ በሚገርም ሁኔታ ተሰርቷል ማለት ነው። እና ቅዱስ ዮሐንስ መንገዱን ጠርጎ ነገሮችን አስተካክሎ ይህን የመሰለ ቤተክርስቲያንና ህንፃ እንዲሰራ አድርጓል። እና በቅዱስ ዮሐንስ ብዙ በረከቶችን አግኝተናል፣ ተባርከናል፣ ተቀድሰናል፣ ዲነናል፣ ተፈውሰናል። እና ደግሞ ዛሬ እዚህ ቦታ ላይ ተጨማሪ አድርገን ታቦት ብቻውን አንድ ታቦት አይሆንም እና ተደራቢ አድርገን ስናመጣ የተወደዳቸው እግዚአብሔር ቤተሰቦች፣ በእውነት የህዝቡ ደስታ ልነግራችሁ አልችልም እና ይህን ደስታ ይህንን ሀሴት አይተዋል ማለት ነው። ይህም ዲያቆን እንግዲህ ከተደሰቱት መካከል አንዱ ነው። እንደው ይህን ምስራች አሁን የምናበስራችው ህዝቡ ጋር ሆነን ወይም የህዝቡን ደስታ ነው እየነገርናቸው ያለው ማለት ነው። መጥመቀ መለኮት በመምጣቱ እዚህ ቦታ መጥቶ ብዙ በረከተ ስጋና በረከተ ነፍስ ለማገኘት ምእመናንና ህዝበ ክርስቲያን እንዲሁም ካህናትና ዲያቆናት የእነሱ ደስታ እንዲሁም ደግሞ የመጥመቀ መለኮት ቅዱስ ዮሐንስ ከመላኩ ከቅዱስ ሚካኤል ጋር አንድ ላይ ሆኖ ይህንን ደስታ ደስታቸውን እንድትካፈሉ ነው። ወንድማችን ዳቆን እንግዲህ የቤተክርስቲያንም ተሰርቷል፣ እንግዲህ በዚህ ቋሚም አገልጋይ ነው። የቤተክርስቲያን ሳይሰራ በፊት የነበራቸው ችግር እንደ ምን ይመስል ነበር? በዚህ ቪዲዮ ላይ የሚመለከቱ የቅዱስ ሚካኤል ወዳጆች አሉና እስኪ ንገራቸው። አዎ፣ በመሰረቱ በዚህ ቦታ ላይ እግዚአብሔር ይመስገን ያለውን ነገር ሙሉ አገልግሎትም ሁሉ ለመስጠት ብዙ ወንድሞች ብዙ እህቶች ውጣ ውረድ አድርገዋልና፣ ስለዚህ አሁን ወደፊት ቤተክርስቲያኑን በሚያምር ሁኔታ ከሳርጎቹ ወደ ታላቅ ወደ ግዙፉ ቤተክርስቲያን አድርገውታል፣ በሚያምር አሸብርቀውታል። እና ለወደፊቱም አገልግሎቱም በሞላ ሁለተኛ ሙሉ ተስፋ ያደስታል። ነገ እኛ እነሱ እያሉ እኛ ምንም አንሆን። ሚካኤል ተጎናቸው ይሁንና መልካም። አዎ፣ እውነት የነበረውን ስናይ፣ ከአሁን በፊት የነበረውን ችግር ስንመለከት፣ የዚህ የቤተክርስቲያንን ጉዳይ ስናይ፣ ሁላችን ያነባንበት ያለቀስንበት፣ እንግዲህ በዚህ ጫካ ውስጥ እንደምታዩ በጫካ ውስጥ ተቀምጦ መላኩ ቅዱስ ሚካኤል ለረዥም ዓመት ኑሯል። አሁን ግን እግዚአብሔር ይመስገን ይህን የመሰለ ህንጻ ይህንን የመሰለ ቤተ ክርስቲያን ተሰርቶ በዚህ በማየታችን በእውነት በጣም ደስ ብሎናል። ምንም የፊኒሽንግ ስራው ወይም የውስጥ ስራ እያንዳንዱ ስራ በያልቅም እንኳን ይህንን ያሳየን አምላክ እግዚአብሔር የተመሰገነ ይሁን፣ ለመልአኩ ለቅዱስ ሚካኤል ክብር ምስጋና ይገባው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ ተጨማሪ ሌላ ደስታ አለን። ከቪዲዮ በኋላ እንመለስ።